የተቀናጀ የኩፍኝ መከላከያ ክትባት ዘመቻም በተለያዩ ክልሎች ገቢራ እየተደረገ ይገኛል። በማዕከላዊ ኢትዮጵያ ክልልም ከግንቦት ስድስት እስከ ግንቦት 15 ቀን 2017 ዓ ም ድረስ እንደሚሰጥ የክልሉ ጤና ቢሮ አስታውቋል። ቢሮ ለዘመቻው ስኬታማነት ከባለድርሻ አካላት ጋር በወራቤ ከተማ መክሯል። በውይይቱም የሃይማኖት ተቋማት፣ የሚዲያና ና የትምህርት እንዲሁም የሴቶችና ህጻናት ተቋማት ለህብረተሰቡ ግንዛቤ በመፍጠሩ ረገድ ሚናቸው የላቀ መሆኑን ነው የማዕከላዊ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊና ና የጤና ፕሮግራሞች ዘርፍ ኃላፊው አቶ አሸናፊ ጴጥሮስ የተናገሩት ዘመቻው ትኩረት የሚሻ ስለመሆኑም አስረድተዋል። ይህን ዘመቻ ለየት የሚያደርገው እንደ ዓለም ሁለት አገራት ላይ ከአፍሪካ አንጻር ሁለት አገራት ላይ የሚደረግ የዘመቻ የአዲስ ስትራቴጂ ነው። ይሄ አዲስ ስትራቴጂ ተግባራዊ በምናደርግበት ጊዜ ለሌላ ሀገራትም ተሞክሮ ማዕከል እንሆናለን። ፕላስ እንደኛ ሀገርም ከዚህ በኋላ የምንሰራቸውን ዘመቻዎች በተቀናጀ መንገድ መፈጸም እንዳለባቸው ትምህርት ይወሰድበታል ማለት ነው። በመድረኩም የኩፍኝ በሽታ ምንነትና መከላከያ ክትባት አሰጣት ዙሪያ ሰነድ ቀርቦ ውይይት ተካሂዶበታል። የውይይቱ ተሳታፊዎችም እንደየመጡበት ተቋማቸው ነባራዊ ሁኔታ ሀሳብና አስተያየትም ሰጥተዋል። ሃይማኖት ተቋማት በየቤተ እምነቱ ያሉ ምእመናንን ማንቃት ነው። ስለዚህ ከጤና አንጻር የሚሰጡ ክትባቶች የሚሰጡ ሕክምናዎችን በመከታተል እንዲወስዱ እንዲያደርጉ ህዝቡን ማንቃት ነው። በዚህ መልኩ እየሰራን እንገኛለን። አሁንም ለታቀደው እቅድ ለታሰበው አላማ ከጎናችሁ ሆነን ስራ ልንሰራ ዝግጅ ነው። የሚዲያ ተቋማት በጣም በተቀናጀ እና በተናበበ መንገድ ስራውን ውጤት ሊያመጣ በሚችል መንገድ መስራት መቻል አለባቸው ብዬ አስባለሁ። ሁሉም መዋቅሮች ላይ የኮሚኒኬሽን የሚዲያ አካላት በጋራ ተባብረው ከሰሩ በአጭር ጊዜ ውስጥ የግንዛቤ ለውጥ ማምጣት ይቻላል። በተግባሪ ውጤት እንዲመጣ ማድረግ የሚቻል ስለሆነ እዚህ ላይ የራሳችንን ኮሚትመንት መውሰድ ስለሚያስፈልግ ከዚህ አንጻር ነው ሀሳብ ለመስጠት የፈለግኩት። እንደ ደቡብ ሬዲዮና ቴሌቪዥን ድርጅት ሁላችሁ የምታውቁት በጣም ብዛሃ የሆነ ተቋም ነው። በተደራሽነቱም፣ በስርጭቱም በይዘት ብዛሃነቱም በጣም ሰፋ ያለ አቅም ያለው ተቋም ስለሆነ በክልላችን አስር ብሔረሰብ ቋንቋዎች አሉ። በአስሩ የብሔረሰብ ቋንቋዎች አማርኛም ሲጨምር ደግሞ አስራ አንድ ቋንቋዎች ስርጭት እያደረገ ነው የሚገኘው ማለት ነው። ሁለት ቅርንጫፍ ጣቢያዎች አሉ። ስለዚህ በቅርንጫፍ ጣቢያዎች ጭምር በቋንቋችን እዚህ የቅርንጫፍ ስራ አስኪያጆችን ስላሉ በጋራ ተቀናጅተን መስራት ከቻልን በቋንቋ የምንሰራቸው ስራዎች በመረጃ ተደራሽነትም፣ በፍጥነትም በጣም ውጤታማ የሆኑ ስለሆኑ ከዚህ መልስ አንድ የጋራ የሆነ ተቋማዊ እቅድ አዘጋጅተን ለስራ ውጤታማነት የሚል ሰራ መሆኑን በዚያው አጋጣሚ ለማንሳት ነው። በየመንደሩ ያሉን አደረጃጀቶች አሉ። በሴቶች በመንግስት የልማት ህብረቱ አለ። ሴቶች ማህበር የምንለው አለ። ይሄ ብቻ ሳይሆን በፓርቲ ያሉን አደራጆችን በተገቢ በመጠቀም ለእናቶቹ በቂ ግንዛቤ ፈጥረን ክትባቱ እኔ ከተያዘለት ጊዜ ቀድመን ውጤታማ በሆነ መንገድ ልናሳካ እንችላለን የሚል ሀሳብ አለኝ። ከመድረኩ ለተነሱ ጥያቄዎችና አስተያየቶች የክልሉ ሴቶችና ህጻናት ጉዳይ ቢሮ ኃላፊ ወይዘሮ ዘቢባ መሀመድ ናስርና ና የክልሉ ጤና ቢሮ ምክትል ኃላፊና የጤናና ፕሮግራሞች ዘርፍ ኃላፊው አቶ አሸናፊ ጴጥሮስ ምላሽና ማብራሪያ ሰጥተውበታል። ለዘመቻው ስኬታማነት ሁሉም ባለድርሻ አካላት የበኩላቸውን ሊወጡ ይገባል ብለዋል። ርብርብ የእኛ ቅንጅት የእኛ ንቅናቄ ውጤት ነው። መጨረሻ ላይ ሰባ ፐርሰንት፣ መቶ ፐርሰንት ብለን የምንገመግመው የዛሬ ውይይታችን የሚያመጣ ውጤት መሆኑ ታሳቢ ተደርጎ ሁላችንም አሻራችንን ካሳረፍን የተሻለ ውጤት ማምጣት እንችላለን። እንደ ሴቶችና ህፃናት የሴቶችና ህፃናትን ሁለንተና ተሳታፊነትና ተጠቃሚነት ማረጋገጥ ነው የተቋሙ አላማ። ተጠቃሚነታቸውን ደግሞ የምናረጋግጠው ተቋም ተሻጋሪ በሆነ መልኩ ነው። የጤና ተጠቃሚነት፣ የትምህርት ተጠቃሚነት፣ ሌሎች ተጠቃሚነቶችን እናረጋግጣለን። ስለዚህ ተጠቃሚ ናቸው አይደሉም ብለን የምንገመግመውን ነገር ተጠቃሚ እንዲሆኑ በጋራ እንስራ ብለን እንቁጭ ያል ነው ማለት ነው። ስለዚህ የህፃናትን የእናቶችን ተጠቃሚነት ላይ ለመስራት ስለሆነ እንደ ባለ ድርሻ ወይም ደግሞ እንደ አጋር ሳይሆን ባለቤት ሆነን ህጻናትና ሴቶች ላይ ልንሰራ እንደተቀመጠን ታሳቢ መደረግ መቻላል። ሚስ የሚደረጉ ህጻናት እንዳይኖረው ከማድረግ አንጻር ጠንካራ ስራ የሚሰራ እንደሆነ ለመውሰድ ነው። ሚዲያ ፍላጎት ከመፍጠር አኳያ ትልቅ ኃላፊነት አለባቸው፣ ዲማንድ ክሬት ማድረግ አለባቸው። ፕላስ ግንዛቤ መፍጠር ያስፈልጋል። ግንዛቤ ሲፈጠር ደግሞ የተሟላ ነገር ተይዞ ሚኒስትሪ ሚዲያውም አለ፣ ማህበራዊ ሚዲያውም አለ በዚህ ወቅት ላይ። ስለዚህ በሁለቱም አክሰስ ማድረግ የህብረተሰቡ ማግኘትን በአካባቢ ቋንቋዎች፣ በየአካባቢ ቋንቋዎች በቂ ግንዛቤ የመፍጠር ስራ መስራት ያስፈልጋል። በክትባት ዘመቻውን በተለያዩ መንገዶች ክትባት ያቋረጡ ህጻናት እንዲከተቡ የማድረግ እንዲሁም የፌስቱላና የማህጸን ውልቃት በቅንጅት የስራው አንድ አካል ሆኖም ገቢራዊ እንደሚደረግ በመድረኩ ተገልጿል። አቀናጅተን እንስራ በሚል እድሜያቸው ከ12 ዓመት በላይ ለሆኑት ለሚያስፈልጋቸው ኮቪድ ክትባት ጭምር ያለውን ሶ የጤና ዘመቻ ነው። ይህን በደንብ እንድትይዙ ነው። የተቀናጀ የኩፍኝ ክትባት ብቻ መከላከያ ክትባት ዘመቻ ብቻ እንዳልሆነ ለማንሳት ነው። በቅድሚያ ዘመቻ የሚሰሩ በዘመቻ ወቅት የሚሰሩ ድህረ ዘመቻ ወቅት የሚሰሩ ስራዎች ተለይቶ እየተሰሩ ናቸው።